እና ላይ ተገቢ ያልሆነ ነገር ሰምቻለሁ። ይሄ ነው ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማው። የሰውን ስብዕና የሚያንቋሽሹ ሰዎች በህመም በተለያየ የህይወት ችግር የደረሰባቸውን በደልና ቁስል የበለጠ የሚያመረቅዙ ፖድካስቶችን አስመልክቶ ህጉ ምን ይላል? ያርጫ ያለምዝና ሰላም ሰላም፣ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከን ሲሳደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ የዩቲብ ቻናል አዲስ ይሆናችሁ እኔ ሶስና ካሶ ባላለው፣ ለዛሬ ያዘጋጀሁላችሁ ቪዲዮዎች በሶሻል ሚዲያ ላይ የምንከተላቸውን ሰዎች ማወቅ ግድ ይለናል እና አንዳንድ ጊዜ የሚያቀርቡትን ነገር የማያውቁ ሰዎች አሉ። ከዛ መካከል እግረኛው ሚዲያ ወይም ደግሞ ወንድማችን ተክለ ሃይማኖት ነው እና ይሰው በተደጋጋሚ ብዙ ነገሩ ሰዎችን ሲያቀርብ አይተናል። ከዛሬ ዓመት በፊት እራሱ የአቡነ በርናባስም ብዙ ጥያቄዎች ሲጠይቃቸው ስለ አህያ መበላት አለመበላት ሲገፋፋቸው ሲጠይቃቸው ነበረ እና አጓጉል ጥያቄዎች፣ መጠየቅ የሌለባቸውን ጥያቄዎች ሲጠይቅ ነበረ እና በቅርብ ጊዜም ደግሞ በዚህ በምስሉ ላይ እንደምትመለከቷት የማይመስል ነገር ሀሳቧ የታወቀ ነው። ያ የታወቀ ሀሳብ ምን አይነት ሀሳብ ልታስተምር ድጋሚ ሌላ ብሮድካስት ላይ ተናግረዋለች። እና እሱ ብሮድካስት ላይ ደግሞ ምን አይነት ሀሳብ ልትናገር ወይ ልትቀይር እንደማትችል እያወቀ መጥፎ ነገሮች እንደምታስተላለፍ እያወቀ የሚጠይቀው ጥያቄ አለ። ከህፃን ፌቨን ጀምሮ እጅግ በጣም የሚያሳዝኑ ነገሮችን ሲያደርግ ነበረ። አሁን ላይ ደግሞ ጋዜጠኛ ሶፎኒያስ እጅግ በጣም ታሞ ነበረ። አሁን እግዚአብሔር ይመስገን ተሽሎታል። እሱን የጠየቃቸው ጥያቄዎች አሉና እነዚያ ጥያቄዎች ደግሞ ሶፎኒያስን ስብዕናውን የሚነኩ ጥያቄዎች ናቸው እና ይህም ደግሞ ከህግ አንጻር እንዴት ይታያል ህግ ደግሞ ምን አለ የሚለውን በሱ ጉዳይ ላይ እናያለን። ከዛ በፊት አንድ አስተማሪ ቪዲዮ አይተን እንመለስ። ይህ ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረጋችሁ ለብዙዎች አዳርሱልኝ ስል በትሕትና ጠይቃችኋለሁ። ወደ ቪዲዮ ከደጅ ወደ ማደሪያ ማለት ነው ነው ። እግዚአብሔር ሁል ጊዜ ጠባቂያችን ከኛ ጋር እንደሆነ የሚያሳይ ቪዲዮ ነውእና እጅግ በጣም የሚያስተምር ቪዲዮ ነው። እንደቀላል ወይም ደግሞ አጭር ቪዲዮ ስለሆነች እንደቀላል እንዳታያት፣ እጅግ በጣም ደስ የሚል ቪዲዮ ነው። ከዚህ ቀጥሎ ደግሞ የጥንቃቄ ቪዲዮ ነውና ሁላችሁም አይታችሁ ለብዙዎች ሼር እንድታደርጉ እፈልጋለሁ። ወደ ቪዲዮ እንለፍ። የቲሆን መግቢያ በሲራ ያው እንግዲህ ተከታትለን እንደተመለስ ነው። እግዚአብሔር ልቦና ይስጣቸው። የሴቶች ጫማ ላይ ብቻ አይደለም። የወንዶች ጫማ ላይ ያለ የህፃናት ጫማ ላይ ያለ ልብስ ላይ ያለ በጣም ብዙ ቦታ ላይ ነው እና ያለው ይሄ ነገር ባለፈው እንዳሳየዋቸው የሻወር መግቢያ ምንጣፍ ላይ አለና ይህንን ነገር ስትገዙ እየተጠናቀቃችሁ እንድትገዙ በትትና ጠይቃችኋለሁ። ለብዙዎች አዳርሱላቸው፣ ያለማወቅ የሚገዙ አሉና ተጠንቅቀን የምናደርጋቸውን ነገሮች ከዕቃ አንስቶ እስከ ልብስ ድረስ የምንገዛውን የምናደርገውን ነገር መጠንቀቅ አለብንና ጠላት ዲያብሎስ ብዙ ነገር ሊያደርግ ይፈልጋልና፣ በሌሎች በሌሎች ነገሮች እያደረገ የአምላካችንን ጌታችንን የኢየሱስ ክርስቶስ መስቀል ሊያስረግጠን ይፈልጋልና፣ እና የእሱ አማኞች የሆኑ ናቸው፣ እና መስቀልን የሚዘገዝቁ መስቀልን የሚረግጡ። እኛ የክርስቶስ ልጆች ነን፣ መስቀልን በአንገታችን እንይዘዋለን እንጂ አንረግጠውም፣ አንዘገዝቀውም። ስለዚህ ለብዙዎች እንድታዳርሱ ሼር እያደረጋችሁ ላይክ እያደረጋችሁ ለብዙዎች አዳርሱ ስል እንደምትና ጠይቃችኋለሁ። ወደ ሌሎች ቪዲዮዎች እንለፍ። እምነት ካላችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ሰጻሊው ፈጣሪን በጣም ቤግ ታረጉ። የምትለምኑ ሰዎች ግን ደናናቹ ግን አይደረግም። ጭራሽ ምንድነው የሚያስለምናችሁ? ሶሳይቲው ካላስተማረን ነገሮች ውስጥ አንዱ ምንድነው ታቃላቹ ጻሉት ልመና ነው ተብሎ ነው የተነገረ ነገር ግን ጻሉት ልመና ሆኖም አያቅም። መሆንም የለበትም ነገሩ። ለምን ብላችሁ ስለማጠይቁ አልፈርድባችሁም። ግን አንድ ነገር መለመን ማለት ጥርጣሪ ነው። የምትፈልጉት ነገር ኦሬዲ በልባችሁ እንደተደረገላችሁ አርጋችሁ ብትቀበሉና ብታምኑ ኖሮ ይደረግላችኋል ተብላችኋል። ኦሬዲ እንታውቃላችሁ። እና ማን ነው ለምኑ ያላችሁ? የሌላችሁ ነገር ኦልሬዲ እኮ አልተሰጣችሁም ስት ለምኑ። አሁን እች ልጅ ጸቧ ከኛ ጋር ሳይሆን ከፈጣሪ ጋር ነው። ምክንያቱም ፈጣሪ ለምኑ ይሰጣችኋል፣ ፈልጉ ታገኝላችሁ፣ አንኳኩ ይከፈትላችኋል ብሎናል። በቃ ይሄንን ያለው እኮ እግዚአብሔር ነው። ፈልጉ ይሰጣችኋል። ለም አይሚን ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። ለምኑ ይሰጣችኋል እያለን እንለምነዋለን እንዲሰጠን የሆነ ነገር እንደተደረገላችሁ አምናችሁ ብትጠይቁ እኮ ይሰጣችኋል። ልጅ የሌለው ሰው ልጅ እንዳለው ሆኖ አክት የሚያደርገው እንዴት ነው? ልጅ መውለድ የሚፈልግ ሰው ልጅ እንዲሰጠው ፈጣሪው መለመን አለበት። በዛ ላይ ይኸውልሽ፣ መጽሐፍ ቅዱስም አላነብም ብለሻል። ፖድካስትሽን አይቼዋለሁ። መጽሐፍ ቅዱስ አታነቢም የማንበብ ክህሎትም የለሽ። ምን መጽሐፍት ያን ያል ለማንበብ ትሞክሪያለሽ፣ ግን ይረዝሙብሻል። ግን መጽሐፍ ቅዱስ ላይ ይኸውልሽ ብዙ ቦታ ትላንትና እያየሁኝ ስለነበረ ላሳይሽ የዮሐንስ ወንጌል ምዕራፍ 16 ቁጥር 23 ላይ በዚያም ቀን ከኔ ምንም አትለምኑ። እውነት እላችኋለሁ አብ በስሜ የምትለምኑት ሁሉ ይሰጣችኋል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ምን አድርጉ ነው የምትይን? ከመጽሐፍ ቅዱስ በላይ እኔ የተሻለ እነግራችኋለሁ ነው። እድሜን ጄጅ አታርጉ ብለሻል። ልጅ ስለሆንሽ ነው። አሁን እድሜሽንም ጄጅ ላደርግ ነው። ልጅ ስለሆንሽ ና ቁንጽል ነገሮችን እየሰማሽ ስለመጣሽ እያነበብሽ አለም እያነበብሽ ስላልሆነ እየሰማሽ ስለመጣሽ እና ለአንቺ ያ ነገር ኮንፈርት ስለሰጠሽ ያንን ነው ሪያክት ልታደርግ እየፈለግሽ ያለሽ። ያው እንግዲህ ተከታትለን እንደተመለስ ነው ነው ይህች ልጅ ነው እና ታስተምራለች ለህብረተሰቡ ደግሞ ደህና ነገር ትነግራለች ብሎ ብሮድካስቱ ላይ ያስተላለፋት ወይ ደግሞ ያቀረዋት። በሰሞኑ ደግሞ ወንድማችን ሶፎንያስን እንደታመመ እያወቀ የጠየቃቸው ጥያቄዎች አሉና እነዛን ጥያቄዎች ሰምተን እንመለሳለን። ይህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት ሁለት ቀን ዜና እንባለው ሬዲዮ ፕሮግራም አለኝ። እናቶቻችን የቤት መሬት አድርገን አ ተቀመጣለን። ቢዚ በሆን ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ ላይ በዚህ አውድ ነው እየተረዳኸው። የቤት መሬት ሌላ ምን ትርጉማለህ? እሺ፣ ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌው እዚህ ጋር የቤትን መቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየሁ ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንጅ፣ ግን ለራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ አወር ስታወራ ሰማሁና፣ ቁንጂና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየኩ ምን ማለትህ ነው ብለዋለሁ። ተው እንጂ ተው እንጂ። ቆንጆ ነው፣ ወንድ ቆንጆ፣ ሴት ቆንጆ። ሴት ነው፣ ሴት ናት፣ ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው። ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት መቤት ላይ ስትል ሰማሁህ እና የተወሰነ እንደምትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ለማውራትም ከብዶኝ ነው በነገራችን ላይ አይተሃቸዋል። በእኛ ማህበረሰብ በጣም ዊርድ ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው። አቻቃልም አይኖራቸውም እነሱ እነሱን የጽሑፉን አይቻቸዋለሁ ግን አልደግመውም እኔ እነሱ ሁሉ በአንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ። ረጅም ጊዜ እንደዚህ እንደዚህ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል፣ እኔንም እንዲህ ብሎኛል፣ እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከጀ ቁጥጥር ውጭ ሆኖ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ ከሆነ አንተም ጋር አለ እሱም ጋር አለ ሰው እያየሁ ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ፣ ለምን አንተ ቶሎ እንትን አትልም? ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው። ፓስዋርድ ፓስዋርድ ተደርጎብኝ ነው ፓስዋርድ የተሰበረብኝ ነው ካልክ፣ አንድ ቀን በፊት ነው ይሄ ደግሞ የሆነው። እኔ ያየኋቸው እንደውም ለአጭር ሰዓታት መስሎ ነበረ። ለረጅም ጊዜ በሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው በነገር ላይ ፓስዋርዴ እሱ ስለሚያቀበው አልከኛ፣ ጓደኛ ስልኩ ላይ ኦልሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸውን ነው እሱ እስክሪንሻት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው ነው? ራሱ የተጻጻፋቸው። ኦኬ። የሚገርም ነገር ነው። አያድርስ ነው፣ አያድርስ ነው። ሴሌብሪቲ መሆን አንዳንዴ ከባድ ነው። ዝና ሆነ ደሞ ሰው ስትሬስ። ማን ነበርብኝ? ጭራሽ ስትሬስ ለመፍጠር ነው። ግን እኔ ይሄኛው ግን የተጻጻፈብህ በአንተ ቋንቋ፣ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው፣ እንደዛ እንደዛ ነው የሚመስለው። ይሄ እኮ ከጤነኛ አእምሮ የሚጠብቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ አረም እኔ ላንተ ደንግጫለሁ። መጀመሪያ ያስደነግጣል። ጓደኛ አብረውህ የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው ዛሬ ደግሞ አንተ ተደናቅፎ የሚሆን በምን እዚህ ቦታ መሆንህ ሚጎዳህ የሚያናድድህ ነገር አለ? ደስተኛ ነኝ። ግዛችሁ አሻግሬ ናፍቂ አሁን ያሉበት ደረጃ በጣም ጥሩ ነው። ደስተኛ ነኝ። እንደ ሰው ሲያገኝ ደስ ይለኛለን። የእነሱን ማግኘት ተጣላለ ወይ አይደለም፣ ጥያቄ ባይፖላር አታርገው። አንተ ራስህ እያቀረብ እንደነሱ የኛ ሀገር ይሁን የኛ ሀገር ማህበረሰብ ልጁ የሚያነቃበት መንገድ የተለያየ ነው። እንደ ውጮቹ በቃ አንተ ውድድር ካንተና ከአንተ ጋር ነው። አምና፣ ዛሬ፣ ነገ ምን መሆን እንዳለበት ከራስ ጋር ተፎካከር፣ በእነሱ ነው ይሄ። በእኛ ግን እከሌን አታይም እነከ ለዚህ ደርሰው ምና ወላጆች ራሱ እንዲህ ነው ልጅ የሚያሳድጉት። ያ አይነት ፍክክር በአንተ አእምሮ ሳትዋሽ ንገረኝ፣ የጓደኞችህ የጓደኞቼ አይነት ፍክክር የደረሱበት አለመድረስ፣ የተዋዋልከውን ማጣት፣ መደናቀፍ ጎድቷል? አልጎዳህም? ሶፎኒያስ የሚባል እንቁ ልጅ እኮ አለ፣ በጣም ምርጥ አቅም ያለው። እሺ ምርጥ ልጅ አለ እኔ ውስጥ። ስለዚህ በጓደኞቹ የደረሱበት ደረጃ ለመድረሴ ከነሱ እኩል አለመሆኔ ምንም አያሳስበኝ፣ አሳስበኝ አያቅም። እንደውም በጣም ሰፖርት አደርጋሉ እነሱም። አዎ፣ በምን በምን እንደ ኮንታክቶች በመስጠት ኮሜንት በማድረግ እንደዛ እንደዛ፣ አግሻችኋለሁ ያው እንግዲህ ከብሮድካስቱ አንዳንድ አንድ ቪዲዮዎች እና ያሳያችሁና እጅግ በጣም የሚያናድድ እኔ በበኩሌ በጣም ነው የተናደርኩት። ልጁን ለማሸማቀቅ የሚሞክርበት ሁኔታ እጅግ በጣም የሚያናድድ ነው እና የሰውን ስብዕና መንካት ነው እና በሌሎች ቪዲዮዎችም አይተነዋል። በዚህ ደግሞ በጣም ያፈነገጠ፣ በጣም የሚያስጠላ ልጁን በቃ ለማሸማቀቅ እየሞከረ ያለበት ሁኔታ ነው፣ እና ይህ ሰው ለህግ መቅረብ አለበት ብዬ አስባለሁ። ምክንያቱም የሰውን ስብዕና ነክቷልና፣ ይህ ሰው ከህግ አንፃር እንዴት ይታያል የሚለውን ሰምተን እንመለስ። የሰውን ስብዕና የሚያንቋሽሹ ሰዎች በህመም በተለያየ የህይወት ችግር የደረሰባቸውን በደልና ቁስል የበለጠ የሚያመረቅዙ ፖድካስቶችን አስመልክቶ ህጉ ምን ይላል? በተለይ ደግሞ ይሄ ጋዜጠኛ ሶፎኒያስ ዋሲሁንን አስመልክቶ እንዴት ታየዋለሽ? ኢንተርቪውን ብላችሁኛል። ህጉ ምን ይላል የሚለውን በቀጣይ የምመለስበት ሆኖ ነገር ግን እናንተ እንደነኚህ አይነት ፖድካስቶች በመንግስት ብቻ ነው ወይ ሊቆሙ የሚችሉት? እነኚህን ፖድካስቶች ተመልካች እንዲኖራቸው በጥሩ ገቢ እንዲያገኙ በማድረግ የምናበረታታው እኛ አይደለንም ወይ? ማለትም የእኛስ ኃላፊነት እንደ ማህበረሰብ ምንድን ነው የሚለውን ራሳችንን እንጠይቅ። ስ እስቲ በዚህ ኮሜንት ሴፕሽን ውስጥ እንደነኚህ አይነት ፖድካስቶችን ዲስካሬጅ ለማድረግ የእያንዳንዱ ሰው ሚና ምንድን ነው? በጣም ደግሞ ቪው ኖሯቸው እንደዚህ በጣም በሰዎች ስብእና ላይ ጉዳት እንዳያደርሱ የኛ የእኛ ሚና ምንድን ነው? ያው እንግዲህ ጠበቃና የህግ አማካሪዋን ሰምተን ተመልሰናል። ከህግ አንጻር ሳይሆን ህግን የሆነ ሰው ለህግ መቅረብ አለበት፣ ለህግ ይቅረብልን፣ ህግ እንደዚህ ያደርግልን ማለት ሳይሆን ራሳችን ህግን በእጃችን ነው እና ያለው አንዳንድ ወንድሞቻችን የተናገሩት ንግግር አለና እነሱ ንግግሮች ሰምተን እንመለስ። ቆንጆ ነኝ ብለሃል። እራስን አሁ ሰው ቆንጆ ነኝ ይላል። እሺ ኮርስ እኮ ልክ አለው ሁላችንም እኮ አለን ሆድ የአንዳንዶቻችሁ ኮርስ ግን እንደው የራሽያን ካርታ እኮ ሊበልጥ ትንሽ ነው ይቆረ ባለ ሶስት መኝታ ኮርስ አላቸው እንዴ እንደዚህ ሙሉ በሙሉ ያላገግመ ያልተረጋጋ አንዴ ደህና ነኝ እያለ አንዴ ራሱን ለመጉዳት የሚሄድ ምስኪን ችግሮች ውስጥ ያለ ሰው ልማገዝ ነው እንጂ ወደ ዩቱብ ተይዞ አይሙጣም እንግዲህ እግረኛ ሚዲያ እንደ ብዙዎቹ ኢትዮጵያ ውስጥ እንዳሉ የሚዲያ ሰዎች ወደ ሬሳ ሳጥን ሻጭነት እየተቀየረ ይመስላል። በሰዎች ሞትና ሕመም፣ እንግልትና ስቃይ ላይ ዶላር ለመስራት ገንዘብ ለማስረት ዩቲዩብ ላይ ለመሸቀል ብዙ እየተራራጠ እያየሁት ነው። በጣም የሚያሳፈር ነው። ከዚህ በፊት ገንዘቤን ተዘረፍኩ ብሎ የመጡ እንግዳ እንዴት እንዳንጓጠጣቸው አይታችኋል። በቱራንትና ሁለቱ ደግሞ ጋዜጠኛ ሶፎኒያስ ዋሲሆንን እንዴት እንዳንጓጠጣው አይታችኋታል። የቤት መቤት ነኝ ብለሃል፣ ቆንጆ ነኝ ብለሃል ጎረሶ ዳውና እንዲህ ያለ ጋጥ ወጣቱን ይህ ልጅ ገና እየተ እያገገመ ያለ ልጅ ነው። እግዚአብሔር ይመስገን ደህና ነኝ እያለ እንኳን መልሶ ራስን ወደ ማጥፋት እየሄደ ነው። ፈጽሞ አልተሻለው ፈጽሞ አልዳነም። እሳት ላይ ቤንዚን ምታርከፈከፎ ምን አይነት ኮርሳኖች ናቸው? ጓደኞች ስላለሆላቸው ኮሌ ኮሌ ኮሌ እንናፍቆት ጓደኞች ጋዜጠኞቹ በራሳቸውም በከፍተኛ ደረጃ ስላደጉ ሙቆኝነት ይዞ ነው ያበድከው አይነት ጥያቄ ጋ ወጣቱን ኮርስ ልክ አለው። ሁላችንም እኮ አለን። የአንዳንዶቻችሁ ኮርስ ግን እንደው የራሽን ካርታ ትንሽ ንሽ ነው የቆረው። ባለ ሶስት መኝታ ኮርስ አላቸው። ምትበሉት አንድ እንጀራ በሰው ሞት ላይ፣ በሰው ህመም ላይ፣ በሰው ስቃይ ላይ ቤት ይ አይባልም። ው ጋዜጠኝነት ነ ያዛችሁት ወየ ጆበና ቡና ይህን ያህል ወርዶ ዘቅጦ መገኘት በጣም ያሳፍራ። ቆንጆ ነኝ ብለሃል፣ ራስህን ነው ሰው ቆንጆ ነኝ ይላል። እሺ ሰው ዋል ፌስቡክ አካውንት ቆርቶ የንግድ ባንክ ድረ ገጽ እንትኖ ሀክ እንደተደረገ አታውቅም እንዴ? ቢሊዮኖች ተዘርፎ ያቃል እኮ። ዞም በላቸ። ጋዜጠኝነት ቦተለው እንደ መሆጎልቦና እየተሰባሰባቸው ትመጡበት አላቸው። የተማረውን ትልቅ ቦታ ላይ የነበረውን ሰው የወደቀ ዛፍ መጥረቢያ ይበዛበታል። ሁላችሁም በሞተ ሰው ላይ ኮርሳችሁን ልትሞሉ፣ በታመመ ሰው ላይ ኮርሳችሁን ልትሞሉ፣ በተጨነቀ ግራ በገባው ሰው ላይ ኮርሳችሁን ልትሞሉ ጥሩ ራጣላችሁ። አረ፣ ረሃብም አይነት አለው። አረ መሞርሞርም እኮ ጠኔም እኮ አይነት አለው ያንዳንዶቻችን ይለያል። አሁን አረቀ እንደዚህ ሙሉ በሙሉ ያላገግመ ያልተረጋጋ አንዴ ደህና ነኝ ነኝ ያለ አንዴ ራሱን ለመጉዳት የሚሄድ ምስኪን ችግሮች ውስጥ ያለ ሰው ለማገዝ ነው እንጂ ወደ ዩቲዩብ ተይዞ አይመጣም። እናንተ ኮርሳሞችም እስቲ ከእዮሃ ሚዲያ ተማሩ። ለሰው ያለ አዘኔታ ሮህራ ኃይሉ የልጁ ነው ሮህራ እዮ ለሚያቀርባቸው እንግዶች ያለ ሱስት አብሮ ያለቅሳል፣ አብሮ ያዝናል፣ አብሮ ይታመማል። አንዳንድ ጉዳዮችን አንዳንድ ኬዞችን ለወር ሊያጣራ ይችላል። ሁለት ወር የሚያጣራው ጉዳይ በመረጃ በማስረጃ ተረጋጉ ሰጥ ቋንቋ ጠቅሰ ራስህን ቆንጆ ነበርኩ፣ እንዲህ ነበርኩ ምናምን ስትል ሰማው። ዛሬ አንድ ትእዛዝ ይዤላችሁ ነው የመጣው እግረኛው ሚዲያ የሚባለው ሰውዬ ጋር ትሄዱና አንሰብስክራይብ ምናልባት ቲክቶክ አካውንትም ካለ ደግሞ አንፎሎ አድርጉ። ይዘው ሰውን ለመጣል ገጀራ ይዞ የሚንቀሳቀስ ሰው ነው። በወደቀ ሰው ላይ ምስማር የሚቸነክር ሰው ነው። እንዲህ ሶፎኒያስን ምን አድርግ ነው የሚለው ፌስቡኬ ሃክ ተደርጎ ነው እንደዚህ አይነት ጽሑፎች የመጡት እንደዚህ አይነት የሆኑት እያለው እሱ ግን እሱን ለመጣል የማያደርገው የማይፈነቅለው ድንጋይ የለም። ማን ነው ግን ይሄ የእግረኛው ሚዲያ? እውነት ጋዜጠኛ ነው ወይ? የጋዜጠኛስ ላይሰንስ አለው ወይ ይሄ ሰውዬ? እኔ እንጃ ይሄ ሰውዬ አንሰብስክራይብ አድርጉበት ይሉና። እግዚአብሔርን ነው ምላች። ያው እንግዲህ ወንድሞቻችን የተናገሩትን ንግግር ሰምተን እንደተመለስ ነው ነው እጅግ በጣም ሁላችንንም ያናደደን ጉዳይ ነው። በሶፎኒያስ ጉዳይ ብቻ ሳይሆን በብዙ ጉዳዮች እግረኛው ሚዲያ በጣም የሚያስቀይምና ትምህርትን የማይሰጥ ነገሮችን ነው እና የሚያስተላልፈው። ያንን ነገሮች ደግሞ የምናበራክተው ወይም ደግሞ እንዲታይለት የምናደርገው እኛው ራሳችንን እና ወንድማችን እንደሰማ ነው ህግም በራሳችን እጅ ሰላለ አንሰብስክራይብን ብታደርጉት አንፎሎ ብታደርጉትም እግረኛው ሚዲያ ምንም የሚጎዳው ነገር የለም። ዩቲዩብ የሚፈልገው አንድ ሺህ ሰብስክራይበር ነው፣ አንድ ሺህ ሰብስክራይበር። እሱ ደግሞ ወደ ሁለት መቶ ከምናምን ሰብስክራይበር ከዛም በላይ ነውና፣ ያለው ሁለት መቶ ሰዎች በጠቅላላ አንድ ሰብስክራይብ ሊያደርጉት አይችሉም። አንድ ሺህ ሰብስክራይበር ነው እና የሚያስፈልገው በዩቲዩብ። ያ አንድ ሺህ ሰብስክራይበር እስካለው ድረስ ዩቲዩብ ላይ መስራት ይችላል። ነገር ግን ቪዩ መቀነስ ነው እና ቪዩን እሱ ሄዶ የሚያስተላለፋቸው ቪዲዮዎቹ አሉ እነዛን ቪዲዮዎች ዛሬ ደግሞ ምን ሰራ እያልን ገብተን ስናይላ ቪው ይጨምርለታል። ለሱ ጥቅሙ ቪው ነውና፣ ሰብስክራይብ ተደረገ አልተደረገ፣ ፎሎ ተደረገ አንፎሎ ተደረገ ለሱ የሚጨምርለት የሚቀንስለት ነገር የለም። ሰው አንድ ጊዜ ለምዶታልና እስቲ ዛሬ ደግሞ ምን ሰራ እየተባለ እየተገባ ይታያል። እኔ እንደኔ እንደኔ ምንም አይነት ነገር ቢያስተላልፍ ላታዩ፣ ሕግን ከሌላ አካል ከመጠበቅ ይልቅ ሕግን በራሳችሁ እጅ እንድትፈጽሙ ነው ምጠይቃችሁ። ምክንያቱም ሄዳችሁ ቪዲዮዎቹን አትዩለት። አንሰብስክራይብ ማድረግ ወይ ደግሞ አንፎሎ ማድረግ ሳይሆን ሄዳችሁ ቪዲዮዎቹን አትዩለት። ከዛ ድርጊቱ ሊቆጠብ ወይም ደግሞ ሊማርና ነገሮችን ሊያስተላልፍ ለሰው ጠቃሚ የሆኑ ብሮድካስቶችን ሊያስተላልፍ ይችላል ብዬ አምናለሁ። በቀጣይ ደግሞ የምንመለከተው ቪዲዮ አሻም ቴሌቪዥን ላይ ሶፎኒያስ ስራ ጀምሯልና ያንን ስራውን እየገባችሁ እንድታዩለት፣ ላይክ ሰብስክራይብ እንድታደርጉለት፣ ቪዲዮቹ እንድታዩለት፣ እንድታበራታቱት፣ ከጎኑም እንዳላችሁ እንድታሳውቁት በትትና ጠይቃችኋለሁ። የእሱ ነገር የተሰማችሁ ስብዕናው ተጎድቷል፣ በጣም አሳዝኖናል የምትሉ በጠቅላላ እየገባችሁ እንኳን እንድትሉት በትትና ጠይቃችኋለሁ። ቪዲዮን አይተን እንመለስ። አሻም ቴሌቪዥን ላይ ሶፊ ሾ በይፋ አምሽታችኋል የአሻም ተከታታዮች። ያው እንግዲህ ሙሉውን በዩቲዩብ ገጹ ገብታችሁ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ አብሮነታችሁን እየገለጻችሁ እንድታበረታቱት ወደ ቀድሞ ቦታው እንዲመለስ የሁላችንም የበኩላችን ድርሻ ነው እና ሁላችንም ገብተን እንድናበረታተው በትህትና ጠይቃቸዋለሁ። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህም ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃለሁ። ቪዲዮዎች ለብዙዎች እየደረሰ ስላልሆነ ይህ ቪዲዮ ቀድሞ የደረሳችሁ ሰዎች ለብዙዎች እንዲዳረስ እንድታደርጉልኝ ስል በትህትና ጠይቃለሁ። ሀሳብ አስተያየት ካላችሁ በጨዋነት ኮመንት ላይ እንድታስቀምጡልኝ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር